ሃፒ በርስደይ ሃይሚሻ ማለት ነው። ሃይሚሻ እንኳን ተወለርሽ፣ እንኳን ተወለርሽ። ሃፒ በርስደይ ምር ብሎብሻል። በውበት ላይ ውበት ጨምረሻል፣ በእውነቱ እና በጣም አምሮብሻል ማለት ነው። ሃፒ በርስደይ እንኳን ተወለርሽ። እንግዲህ የቡቡ ንግስት ማለት ነው። እንኳን ተወለርሽ። ዛሬ እንግዲህ ኦርቶዶክስ የሆናችሁ የዛሬ ዋን ቀን ታቋጣላችሁ ብዬ ተስፋ አረጋለሁ። እናታችን ኪዳነ ምህረት እናቴ ናት እንግዲህ ሃይሚዬ ወደዚች ምድር ላይ ዱብ ያለችባት ቀን እንግዲህ በተቀደስችዋ በኪዳነ ምህረት ቀን ነው መልካም ልዴት ኤች ቢ ዲ ያለው ከዚህ በላይ ሺህ አመት ኑሪ እንግዲህ ወልዴሽ ልቡን ተጋብታችሁ ወልዳችሁ ከብዳችሁ የምናያችሁ ያደርገን እኛም በጤና በርሜ ኑረን እናንተን ለማየት ያብቃን እላለው ሃፒ በርስቴ እርሜ ዘመነሽን ፈጣሪ ይባርክልሽ። እኔ ቆንጆ ብሄድሽበት ሁሉ ፈጣሪ ይከተልሽ እላለሁ ማለት ነው። ትልቅ ደረጃ ድረሽ አሰብሽው ሁሉ ይሳካልሽ። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ሁሉ መልካም ሁሉ ሰላም፣ ከኔ ሰላም፣ እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። መጥቻ ያለሁ ዘገየው መሰል አይደለ? ዘገያው እንዲ? አይ አልዘገየውም። በነገራችን ላይ በኮሚኒቲ ላይ ታይታችኋል፣ ሀቢ ሀፒ በርስቴ ብዬ ሸራርግ ያለሁ ፎቶ፣ ግን ቪዲዮ አልሰራሁም፣ ምክንያቱም ስላልተመቸኝ ማለት ነው። ያው ታውቃላችሁ እንግዲህ እና ሃይሚ እንኳን ተወለድሽ ሀፒ በርስቴ ብያለሁ። በእውነቱ መልካም ልደት ይሆንልሽ፣ ቀሪ ዘመንሽን ፈጣሪ ይባርክልሽ፣ በእውነት እና ፈጣሪ ይጠብቅሽ ትልቅ ደረጃ ድረሽ ያሰብሽበት ሁሉ ይሳካልሽ። ላለው በዚች ቀን ስለተወለድሽ ራሱ በጣም ደስ ይላል። ይችን የተቀደሰች የተባረከች ቀን ራሱ ማገኘት ራሱ መታደል ነው ብዬ ነው የማስበው። በነገራችን ላይ ደስ የምትል ቀናት ዛሬ እኔ ኪዳነ ምሕረት እናቴን በጣም በጣም በጣም በጣም የምወዳት እናቴ ናት። በጣም በነገር ኳት ሁሉ የምትደርስልኝ እናቴ ናት። እውነት ለመናገር ሳትዘገኝ ደቂቃ ሳትቆይ ነው በነገርኳለት የምትደርስልኝና፣ በተለይ የሆነ ጭንቀት ውስጥ ምናምን ሆኜ ኪዳነ ምህረት እናቴ ማን አለኝ እኔ በስዴት ካልኳት በሰፈንዴ ነው ነው መልሴን የምትሰጠኝና፣ በዚህ አጋጣሚ በጣም የምወዳት እናቴ ናት፣ ኪዳነ ምህረት እናቴ። በጣም ከምን ከሚባል በላይ የምወዳት እናቴ ናት፣ ኪዳነ ምህረት ማለት እና ሃይሚዬም እንግዲህ በዚች ቀን ነው ወደዚች ምድር የመጣችሁና ሁላችሁም እንኳን ተወለድሽ ሃፒ በርስዴይ በሏት፣ ማለት ነው። የምሬ ነው። ሃፒ በርስዴይ እንኳን ተወለድሽ በሏት። ምክንያት ስላለኝ ነው የምዘምርልሽ፣ ምክንያት ስላለኝ ነው የምዘምርልሽ። አሁንም ይብዛልኝ ፍቅርሽ፣ አሁንም ይብዛልኝ ፍቅርሽ። ከዚህ በላይ እንዳመሰግንሽ። በነገራችን ላይ እኔ ምን ልበላችሁ፣ ኪዳረ ምህረት ማለት እኔ ሀይሚድ ለኛ ነሽ። በእውነቱ በዚች በተቀደሰች እና በተደስ በምትል ቀን መወለድሽ ራሱ በጣም በጣም ደስ የምትል ቀናትና፣ እንኳን ደስ ያለሽ በእውነት በጣም የቀኑ ውሎሽ ራሱ ዛሬ የማይሆን ነገር ይኖራል ብዬ ነው የማስበው። ካለባበስሽ ምናምን ሁሉ እራሱ ዛሬማ የሆነ ነገር አለ። ዛሬ ሳናቅ የሆነ ነገር ሰርፕራይዝ የምንሆነው የምንሆነው ነገር አለ እ ሀይሜ በልጆቷማ ዛሬ የሆነ ሰፕራይዝ አለ። እውነት ይሄ ነው አልላችሁም፣ ግን ማታ አብረን የምናይ ይሆናል እንጂ የሆነማ ሰርፕራይዝማ አለ። ፎር ኮርስ የሆነማ ሰርፕራይዝማ አለ፣ ይኖራል፣ እርግጠኛ ነኝ። ሰርፕራይዝማ ይኖራል ብዬ ነው የማስበው። እንዴ አቤት በውበት ላይ ውበት ቁንጅና ኧረ ይመች ሳቦ ፏበይ ፏበይ ይመች ይመች ይመች ሳይ መልካም ልዴት ይሁንልሽ እንግዲህ። ሁላችሁ የምትወዷት መልካም ምኞታችሁን ግለጹላት። ሀፒ በርስቴ እንኳን ተወለድሽ መልካም ልዴት፣ ሀፒ በርስቴ እንኳን ተወለድሽ መልካም ልዴት በሏት ማለት ነው። ዛሬ ብዙ ሰው ሸር አርጓይቻለሁ በጅሩ ላይ እነ ሙፍቲ እነ የብሩኬ ወንድም ምናምን። ብሩኬ ማታ ድንገት ሰፕራይዝ ሊያረገን አስቧል። ዛሬ ለዛ ነው ድምፁን ያጻፋው ይመስለኛል ሳስበው ማለት ነው። ድምጹን ያጻፋበት ምክንያት ዛሬ ድንገት ሰፕራይዝ ሊያረገን ነው። በቃ ብሩኬ ብዬን የተመኘሁት እኔ የምሬ ነው። ዛሬማ ድንገት ሰርፕራይዝ ልታረገን ነው መሰለኝ፣ ብሩኬ ሳስበው ማለት ነው። እንደዛ ይመስለኛል ዛሬ የስ፣ ኦር ነው፣ የስ። እንደዚያ ልታደርግ ነው ይመስለኛል፣ እንጂ ለዛ ነው ድምፅህን ዛሬ አጥፍተህ የዋልከው፣ በሰላማ አይደለም እያስባለሁ። ለማንኛውም እንግዲህ ማታ ቪዲዮውን እናያለን። ቪዲዮ ይለቃሉ ብዬ አስባለሁ፣ እርግጠኛ ነኝና አብረን እናይ ይሆናል እና ሀይሚን እንግዲህ እንኳን ተወለርሽ መልካም ድዴት በሏት። ሃፒ በርስዴ እንኳን ተወለድሽ መልካም ልደት፣ ቀሪ ዘመንሽን ፈጣሪ ይባርክልሽ፣ ሺ ዓመት ኑሪ እያላችሁ እንግዲህ ሃፒ በርስዴ ትዩ ሃፒ በርስዴ ትዩ በሏት። አሜን እየ ሃፒ በርስዴ ትዩ በሏት። አሜን እንኳን ተወለድሻ ሃይሚሻዬ ሃፒ በርስዴ በሏት።

እና እንግዲህ ሃይሚን መልካም ልደት ነው የመጣሁት። እንግዲህ ዛሬ ደስ ደስ የሚነግር እንደምናይ ባለሙሉ ተስፋ ነኝ። ማስቲያ አብረን የምናይ ይሆናል። እንግዲህ ሃይሚን የምትወዱ የምታከብሩ፣ መልካም ልደት የቡቡ ንግስት እያላችሁ ኮሜንቱን አጥለቅልቁት። መልካም ልደት የቡቡ ንግስት እያላችሁ፣ መልካም ልደት የቡቡ ንግስት፣ መልካም ልደት የቡቡ ንግስት እያላችሁ ሃፒ በርዝዴይ በሏት። እንግዲህ ሃይሚ ማለት ነው ልደቷ እንግዲህ ደስ ይላል። በዚህ መልኩ ልደቴን ስላከብር ሽማታ ደግሞ ቪዲዮ ሲለቀቅ አብረን የምናይ ይሆናል። እንግዲህ ሰላም ሁኑልኝ፣ አመሰግናለሁ። መልካም ቆይታ ይሁንላችሁ። እስከዛ በሌላ ቪዲዮ እመጣለሁ፣ ጠብቁኝ እሺ። አዲስ ነገር አለኝ።